በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች የመቤታችን የቅድስት ድንግል ማርያም የስራት ያደራ ልጆች በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ውድ የሰናፔቴው ቤተሰቦቻችን እንኳን ለታላቁ አብይ ጾም በሰላም አደረሳችሁ እያለን እነሆ ዛሬ የአብይ ጾም እኩሌታ ደብረ ዘይት ላይ እንገኛለን። በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ደብረ ዘይት ወይም ደግሞ እኩሌታውን ጾም በሚመለከት ከብዙ በጥቂቱ አንዳንድ አጠር ያለ አጭር መራግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ ከእኛ ጋር ትሆኑ ዘንድ እነሆ በሉ እግዚአብሔር ስም ጋበዝናችሁ። ውድ ቤተሰቦቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ሆኑ። እንዲሁም ደግሞ ቤተሰባችን የሆና ሁ የደወል ምልክቷን በማብራት ሁል ጊዜ የምናዘጋጃቸው መንፈሳዊ ዝግጅቶች ወደ እናንተ እንዲደርሱ ያድርጉ። ለወዳጅ ዘመዶ ደግሞ ሼር በማድረግ ያድርሱ። ወዳጅ ዘመዶን ወደ ቤተሰቡ ይጋብዙ። እነሆ መንፈሳዊ ቻናሉን ያሳድጉ እያለን ወደ መርሃ ግብራችን እናልፋለን። እንግዲህ ደብረ ዘይት እንደመሆኑ መጠን ስለ ደብረ ዘይት ምንነት አንዳንድ ነገሮችን ቅዱስ ቤተ ክርስቲያን የምታስተምረው ምንድን ነው የሚለውን ነገር ከብዙ በጥቂቱ ይዘንላችሁ ቀርበናል። በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ውድ ቤተሰቦቻችን መልካም ቆይታ። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በእግዚአብሔር ስም ጋበዝን። መልካም ጊዜ። ደብረ ዘይት። ደብረ ዘይት የወይራ መብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ደብር ማለት ተራራ ሲሆን፣ ዘይት ማለት ደግሞ ወይራ ማለት ነው። በዚህም ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተ ምስራቅ የሚገኝ ተራራማ ቦታ ነው። በደብረ ዘይት መካከልም የቄድሮን ሸለቆ አለ። ከግርጌውም ጌቴ ሰማኒ የተባለ የአትክልት ስፍራ ይገኛል። በጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያያዘበትና ኋላም የመቤታችን ቅድስ ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብርም በዚህ ተራራ ግርጌ ይገኛል። ቤተፋጌና ቢታንያ በኮረብታውም ጫፍ ላይና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶችም የተፈጸመበት ቦታ ነው። ጌታችን ኢየሱስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱም በዚህ ተራራ ላይ ተናግሯል። የማትዩስ ወንጌል ምዕራፍ 24 ቁጥር 3 በዚህ ተራራ ላይ ወደ ሰማይ አርጓል። በዚሁም ተራራ ላይ በከተማና በገጠር ሲያስተምር ውሎ ሌሊት የሚያድሩበትም የኤሊዮን ዋሻ ይገኛል። ኋለኛም ምጽአቱም በዚህ ቦታ እንደሚገለጥ በትንቢት ተነግሯል። ሉቃስ 24 50 ትንቢተ ዘካርያስ 14 3 የአብይ ጾም እኮሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንንም ዕለት የቤተ ክርስቲያናችን ሊቅ የሆነው ታላቁ ቅዱስ ያሬድ የዳግም ምጽአት አድርጎ በመዝሙሩ ጽፎታል። በዚህም ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የምትመጣበትና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። ተብሎ እንደ ተጻፈውም ለደቀ መዛሙርቱ የዳግም ምጽአቱን የዓለምንም ፍጻሜ የትንሣኤንም ሙታንን ትምህርት በሰፊው ስላስተማራቸው በዓሉ በተራራው ስም ተሰይሟል። ማቴዎስ 24 3 ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውንም አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው የትኛው ጥበበኛ እንዳሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠይቁት እርሱ ግን ያልጠበቁት ነገርን ተናገረ። ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን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 አጭር መልስን ሰጠ። ስለ ሁለተኛው ጥያቄም መቀበል ቢከብዳቸውም በማስጠንቀቂያዎች በምክሮች በማጽናኛዎች፣ በምሳሌዎችም ጭምር አስተምሯቸዋል። ማቴዎስ 24 የዳግም ምጽአት ምልክቶቹ ጌታችን መድኃኒታችን ኢየሱስ ክርስቶስም በጠየቁት መሰረት የዳግም ምጽአት ምልክቶቹ ወይም ዳግመኛ የመምጣቱ ጊዜ የሚተገበሩ ተግባራትና የሚሆኑ ኩነቶቹ ምንድን ናቸው? ብለው በጠየቁት መሰረት እነሆ የዳግም ምጽአት ምልክቶቹን ነገራቸው። አንደኛ ሐሰተኞች ክርስቶሶች። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደኛ ደረጃ የተናገረው ምልክት በተለያዩ ወቅትና ሀገራት ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። ጌታችን የጌታችንም ቃል አይቀርምና ከዚህም ቀደም ብዙ ሰዎች እኔ ክርስቶስ ነኝ በማለት ተነስተው ነበር። በዮሐንስ ራእይ ላይ ዋናው አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እሱ የጥፋት ልጅ የተባለው ብዙ ጥፋትና መከራን የሚያደርሰው ስድስት ስልሳ ስድስት መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ ብዙ መንገድ የሚጠርጉ ሐሰተኛ ክርስቶሶች እነሆ ይነሳሉ በተባለው መሰረት ተነስተዋል። በእውነተኛው ንጉስ ክርስቶስ ዳግም መምጣት የሚደመሰሰው ሐሰተኛው መሲህ የመጨረሻውና ለሶስት ዓመት ከመንፈቅ ቤተ ክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ጌታችን እስኪመጣ ድረስ እንዳንሰናከል አስቀድሞም ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያም ጊዜ ማንም እነሆ ክርስቶስ በዚህ አለ ወይም በዛ አለ ቢሏችሁ አትመኑ ሲል ያስጠነቀቀው በዚህ ነው። ራዕይ አስራ ሶስት አምስት በሀገራችን ኢትዮጵያም በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ ሐሰተኛ ክርስቶስ ተነስቶ እንደነበረ በቤተ ክርስቲያናችን ታሪክ ተመዝግቧል። ይህ ሐሳዊ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት 72 አርድእት 36 ቅዱሳን አንስት ክርስቶስ እንደሆነ በመናገር በየስፍራውም ሲቀሰቅስ፣ ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞተ ከሞት ተነስቶ ዓርጓል። ዳግም ዓለምንም ለማሳለፍ ይመጣል። አንተ ማን ነህ? አሉት። እሱም አዎ፣ ትክክል ነው። ከዚህ ቀደም ከቤተ እስራኤል የምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሞቼ ተነስቼ አድርጌ የነበረ አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አድርገውኝ እንዳይለዩኝ ከእናቴ ከድንግል መርሃተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቆረጡት። ተከታዮቹም ተበተኑ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለተኛ ደረጃ የዳግም ምጽአቱ ምልክት አድርጎ ያስተማረው ወይም የተናገረው ጦርነት ነው። ጦርነት ቀደምት የነበረ በአሁኑም ጊዜ ዘመን በብዛት እየተከሰተ ያለ ነገር ነው። በተለይ በዚህ ጊዜ በብዙ ሀገራት እየተካሄደ ያለ ቀደምት ዘመናት ሴቶች፣ አቅመ ደካሞች፣ ሽማግሌዎችና ህፃናትን ለእልቂት የሚያጋልጥ ነበረ። በዚህም ጊዜ ግን ጦርነት ማንንም የማይለይ ለማንም የማይራራ የሁሉንም ደም የሚያፈስና እጅግ አስከፊ ሆኗል። ይህንንም ጌታችን የዳግም ምጽአቱ ምልክት ነውና ተጠንቀቁ ሲል ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ነግሯቸዋል ጦርነትንም የጦርነትንም ወሬ ትሰሙ ዘንድ አላችሁ ይህ ሊሆን ግድ ነውና ተጠንቀቁ አትደንግጡ ዳሩ ግን መጨረሻው ገና ነው ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳልና ሲል ተናግሯል ማቴዎስ 24 ስድስት ሶስተኛ ጌታችን የተናገረው ረሃብን ነው ረሃብ ሰዎችን በአስከፊና በአሰቃቂ ሁኔታ ውስጥ የሚከት አሳዛኝ ክስተት ነው። ስለ ረሃብ ወሬ በሀገራችን ኢትዮጵያም ጭምር የሰማነውና ያየነው በመሆኑም የገንዘብ አቅም ያለው ረሃብተኞችን ለማብላት እና ለማጠጣት፣ የሌለው ደግሞ በጸሎት ለመርዳትም ጥሯል። ነገር ግን ይህ ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይም የተፈጥሮ ችግር ሳያጋጥመን ሰዎች ባመጣነው ችግር በሚሊዮኖች የሚቆጠሩ ሕዝብ ለአስቸኳይ ምግብ እርዳታ የተጋለጡበትን ሁኔታ ያሳያል። ይህ አይነት በጥል በተንኮልና በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን በመድኃኒታችን በኢየሱስ ክርስቶስ ለደቀ መዛሙርቱ ተነግሯል ረሃብም ቸነፈርም በልዩ ልዩም ስፍራም ይሆናል እንዲል ማቴዎስ 24። ጌታችን መድኃኒታችን ኢየሱስ ክርስቶስ በአራተኛ ደረጃ ያስቀመጠው የዳግም ምጽዓቱ ምልክት የመሬት መንቀጥቀጥ ወይም መናወጥን ነው። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። በተለይ በተመናችን በተለያዩ ሀገራት በብዙ ህይወትን የብዙ ሰዎችን ህይወት የቀጠፈ እና በርካቶችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ነው ይህም በአይቲ በታይዋን በቱርክ በፊሊፒንስ እንዲሁም እንዲሁም በሌሎች ሀገራት ተከስቷል እንዲሁም በሀገራችን ኢትዮጵያ እየታየ ያለው ነገር የሚያሳይ ነው የዓለም ፍጻሜ ምልክትን ለማግኘት ጥያቄ የተሰጠው ይህም ለደቀ መዛሙርቱ እንደ ምልክት የዓለም ፍጻሜ ምልክት ተደርጎ ለጥያቄው መልስ ተሰጥቷል። የምድር መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታችን በመድኃኒታችን በኢየሱስ ክርስቶስ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እነሆ እየሆነ ነው። ጌታችን አምላካችን ኢየሱስ ክርስቶስ በአምስተኛ ደረጃ የክርስቲያኖች መከራ እንደሚ ምልክት የተጠቀሰ ነው። የክርስቲያኖች መከራ እየጀመረ ይመስላል ሰይጣን ኢቴስቶችን እስላሞችን አይሁዶችን በመጠቀም በክርስቲያኖች ላይ የምን ጊዜውን በላይ ችግርን መፍጠር የጀመረበትም ጊዜ ቢኖር አሁን ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስበት ጊዜ ሆኗል። የክርስቲያን የቤተ ክርስቲያን ጥያቄ ለማስተናገድም መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡ ይህንም መጠየቅ ወንድ ይህንንም ወንጀላቸውን ለመሸፈን በሕግ አንቀጽ እየፈጠሩለት ይታያል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደ ተጻፈ በሃይማኖት ጸንቶ መኖር እንደ ኋላ ቀርነት፣ እንደ ካህዲነት፣ እንደ ተራማጅነትና ስልጡንነትን የማይታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ በተስፋፋበት አመለካከት ክርስቲያኖችን ወደ ማግለልና ወደ መወንጀል የሚያድግ መሆኑ ከሚታዩት እኩይ ተግባራት መካከል ይቆጠራል። ማቴዎስ 24 በስድስተኛ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም ምጽአቱ ምልክት አድርጎ የተናገረው ሐሰተኞች ነቢያትን ነው። በምድራችን ላይ የሐሰተኞች ነቢያት መብዛት በዲያብሎስ መንፈስ ምትሃታዊ አሰራር እያሳዩ አይቻላቸውም እንጂ ቢቻላቸውስ የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሶታል። በአሁኑ ዘመን በሀገራችንም ነቢያት ነን የሚሉ አጭበርባሪዎች እንደ አሸን መፍላታቸው ጋድ ነው። እነዚህም በነቢይ ኤልያስ እንዲሁም በነቢዩ ኤልሳዕ ስም እያጭበረበሩና እየዋሹ የምትሐታዊ አሰራር የሚያስቱ ሀሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ተነግሯል። ብዙ ሀሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ሀሰተኞች ክርስቶሶችና ሀሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን እስከሚያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እንግዲህ እነሆ በበረሃ ነው። ቢሏችሁ አትናወጡ፣ እነሆም በእልፍኝ ነው ቢሏችሁም አትመኑ እንዲል ማቴዎስ 24። እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነቢይነትና በሰባኪነት ስም የሚደረገውን የንግድና የእርኩሰት እንቅስቃሴ በማስተዋል በመከታተል መጠንቀቅ ያስፈልጋል። ጌታችን አምላካችን ኢየሱስ ክርስቶስ በሰባተኛ ደረጃ ነሆ የዳግም ምጽአት አድርጎ የጠቀሰው የፍቅር መጥፋትን ነው። ሌላኛውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የህግ ሁሉ ፍጻሜ ነውና የሰው ልጅ ፍቅርን ማጣት የለበትም። አሁን ከአመፃም ብዛት የተነሳ የብዙ ሰው ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ ማለማትና ማስፋት ይገባናል። ማቴዎስ 24 ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምነትና በጎ ነገር ሁሉ መገኛ ምንጭ ነው። ስለዚህም ሰዎች በፍቅር መኖር አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የፍቅር መቀዝቀዝ እንደ ዳግም ምጽአት ምልክት አድርጎ ተናግሮናል። ጌታችን ኢየሱስ ክርስቶስ በስምንተኛ ደረጃ የወንጌልን መዳረስ እነሆ የዳግም ምጽአቱ ምልክት አድርጎ ነግሮናል። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክቱ ሆኖ ከተሰጡት አንዱ ነው። በፍርድ ቀን በክርስቶስ አምኖ እና እምነቱንም በስራ ገልጾ ስለ መኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል ከኃጢአት ጋር አይ ከኃጢአት ጋር ይፈረድበታል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል በዚያም ጊዜ መጨረሻው ይመጣል ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል። በመሆኑም ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት ዕለት እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስቴን ውረሱ እንድንባል ቅዱስ ቃሉን ሰምተን አምነንና ታምነን እስከ መጨረሻው በሕገ እግዚአብሔር መመራትና በጎ ምግባርና በቅድስናም ህይወት ልንኖር ይገባናል። በክርስቶስ ክርስቲያን ተብለን እርስተ መንግስተ ሰማያትን እንድንወርስ የአምላካችን የመድኃኒታችን የኢየሱስ ክርስቶስ እርዳታ አይለየን። አሜን።